አክሱም ጽዮን ማርያም ምን ተፈጠረ? በዛሬው ዕለት ህዳር አንድ ቀን ከወደ አክሱም ጽዮን የደረሰኝ አንድ ጥብቅ የተባለ ወሳኝ መረጃ ልንገራችሁ። መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት እሺ እሺ። መተናል ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ለህዳር ጽዮን የመቤታችን በዓል። እንግዲህ በዚህ ቪዲዮ የምንመለከተው በአክሱም ጽዮን በአሉ አከባበር እንዴት ነበር ምን ይመስላል የሚለውን አስቀኛቸዋለሁ እንዲሁም ደግሞ እንግዲህ ትላንትና በቲክቶክ አዋርድ ላይ ማርያም ማርያም ማርያም ብሎ ሲያስደስተን የነበረው አዶናይ እመቤታችን ስም ከፍ ሲያደርግ መቼም እኛ ኦርቶዶክሳውያን ስስብልታችን ብልታችን እመቤታችን ናትና እንግዲህ ወደ አክሱም ጽዮን ተጉዞ ነበርና በዛ ምን ገጠመው አዶናይስ በአክሱም ጽዮን ምን ገጠመው የሚለውን በስፋት አስቀኛችኋለሁ ስለ በዓሉ አከባበር እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁ እንዳትረሱ። እናንተም በኮሜንት ሴክሽን ላይ ማርያም ማርያም ማርያም እያላችሁ መጻፋችሁን። አዘንኩ። እንደው ከሁሉ በፊት እጅግ አሳዛኝ በሆነ ዜና እንጀምር። እጅግ እጅግ አሳዛኝና እጅግ ልብ የሚሰብር ዜና በዚህ ሰዓት እየሰማን እንገኛለን። ህይወት እንግዲህ እንዲህ ነች። ሁላችሁም ለወንድማችን ነፍስ ይማር በሉ ጅግ በርካቶቻችሁ የምታውቁት ተወዳጁ ኮሜዲያን ወንደሰን አውራሪስ እንግዲህ ከዚህ ዓለም በሞት መለቱ በዚህ ሰዓት እየሰማን እንገኛለን። ለብዙ ዓመታት በሳቅ ሲያስቀን የኖረው ወንደሰንን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ነው እየተሰማው። ለወንድማችን ነፍሲ ማር እንዲሁም ደግሞ ለቤተሰቦች፣ ለጓደኞች፣ ለአድናቂዎቹ እንዲሁም ደግሞ ለመላው ኢትዮጵያውያን በሙሉ መጽናናትን መኛለሁ። እጅግ በጣም አሳዛኝ ነው። እንግዲህ ሰሞኑን በሐዋሳ ነበረ ይህ ወንድማችን። እንግዲህ አርቲስት ነው፣ ኮሜዲያን ነው፣ ታውቁታላችሁ። ኦርቶዶክሳዊ ወጣት ነው። ገቢ ማሰባሰቢያ መርሐ ግብሮች ላይ እንዲህ አይነት የበረከት ስራዎች ላይ ሲሳተፍ አድናቂዎቹን፣ የሚከተሉትን እንዲሁም ደግሞ ለቤተ ክርስቲያኒቷ ገቢ ሲያሰባስብ የነበር ወንድማችን ነው እና እጅግ ያሳዝናል። እንደው ነፍሱን በአጸደ ገነት ከቅዱሳኑ ጋራ ያሳርፍልን ለማለት እወዳለሁ። እሺ፣ እስቲ አዶናይ

ዋው እዚህ ደረጃ ያደረሰችን ያክሱም ጽዮን ማርያም መጥተናል ልጎበኝሽ ምንም ሳንተኛ ቀጥታ ከአዋርድ በኋላ።

እንደዚህ ነው። አያችሁ እመቤታችን ቅድስት ድንግል ማርያም ስትረዳ ስትደግፍ፣ አንተም ካረሳት አንተም በዛው ልክ ስታከብራት፣ ክብርን እየጨመረችል፣ ሞገስን እየጨመረችል ትሄዳለች ማለት ነው። አያችሁ ትናንትና በአደባባይ ትናንትና በርካታ በብዙ መቶ ሺዎች የሚከታተሉት ቲክቶክ አዋርድ ላይ ማርያም ማርያም ብሎ በሚሊዮን የሚሆን ቪዲዮ ህዝብ ተከታትሎታል፣ አድምጦታል። ዛሬ ደግሞ እንግዲህ ያንን ሳያድር ሌሊቱ ሙሉ እንደነበረ ታስታውሳላችሁ። እስከሌሊት ስድስት ሰዓት በኢትዮጵያ አቆጣጠር እስከሌሊት ስድስት ሰዓት ሰባት ሰዓት ይህ ፕሮግራም ነበር። ከዛ በኋላ እንግዲህ አክሱም ጽዮን ደግሞ መቤታችን ትከብራለች ለዚህ ያደረሰችኝ ብሎ እዚህ ቦታ ሄዷል ማለት ነው። ሁልጊዜ ምን ለማለት ነው የፈለግኩት ይህንን ላነሳ ስፈልግ፣ እኛ ሰዎች እኛ ስንቸግር ነው ወደ ቤተክርስቲያን የምንጓዘው ስንቸገር ነው እግዚአብሔርን ትዝ የሚለን። ስንቸገር መውጫ ቀዳዳ ስናጣ፣ ነገሮች ሲጠቡን ወደ ቤተ እግዚአብሔር እንሄዳለን። ከዛስ በኋላስ ደስታ ስናገኝ፣ እግዚአብሔር ያንን ጭንቀት ያንን መከራ ያንን ስቃይ ሲያሳልፈንስ ምንድን ነው የምናደርገው? እግዚአብሔርን እንረሳለን። ቤተ እግዚአብሔር ሄደን የማመስገን ልምድ የለንም። ዳግመኛ ደግሞ ስንቸገር እግዚአብሔርን እናስታውስና ወደ ቤተ እግዚአብሔር ሄደን እባክህ ጎደሎ ይሙላልን ስንል ነው የምንታወቀው። አብዛኞቻችን ሰማኒያ በመቶ፣ ዘጠና በመቶ ማለት ይቻላል በእንዲህ አይነት ህይወት ነው ያለን። ግን ደስታ ውስጥም ስንሆን ስኬት ውስጥም ስንሆን የሆነ የከፍታ ማማ ላይ ስንደርስ ከነዛ ከነበርንበት የጎሰቆለ ዓለም ወጥተን ስኬት ውስጥ ስንደርስ ዓለም ሊያሸንፈን አይገባም። እንዲሁ መነሻችንን እግዚአብሔርን ሄደን ማመስገን አለበን ማለት ነው። ይሄ ልጅ ያደረገው ማርያም ብሎ መሰከረ። ሄደ የነበረችበት ያመሰግናት መቤታችን በሁሉ አለች ማለት የቤተ ክርስቲያን ባለበት የመቤታችን ቤተ ክርስቲያን ባለበት በሙሉ መቤታችን አለች። ይህንን ስላችሁ ደግሞ ሌላ ነገር እንዳትወስዱ፣ በሁሉ ቦታ የሚገኝ ክርስቶስ ነው። በሁሉ ቦታ የሚገኝ ድንግል ማርያም፣ መላእክት፣ ቅዱሳን ግን እግዚአብሔር በሰጣቸው ጸጋ፣ እግዚአብሔር በሰጣቸው ቃል ኪዳን በየቦታው ያለውን ነገር ይከታተላል፣ ይሰሙናል ጸሎታችን። በዚህም በአዲስ አበባ በተለያየም ቦታ መቤታችን ቤተክርስቲያን ባለችበት ብትጸልዩ ትሰማለች። ይህ ልጅ ግን የአክሱም ጽዮን ናት፣ ለዚህ ያደረሰችኝ ብሎ ሄዶ በቤተ መቅደሱ አመስግኗል። እኛም ልናመሰግን ያስፈልጋል። ሁልጊዜ በችግሮቻችን፣ ሁልጊዜ በሐዘኖቻችን ብቻ አይደለም እግዚአብሔርን መፈለግ ያለብን በደስታዎቻችንም ጊዜ ስኬት ላይም ስንሆን ሲሳካልን ሲሳካልን ጭምር ማመስገን አለብን ማለት ነው። ድንግል ማርያም ክብርና ሞገስ ትሁን ለሁላችንም፣ የልቦናችን መሻት ትፈጽም። እሺ፣ ከዚሁ ከአክሱም ሳንወጣ የነበረው የበዓሉን አከባበር በጥቂቱ ላስቃኛችሁ።

በሚል ሁኔታ በርካታ በብዙ ሺዎች የሚቆጠሩ ምዕመናን ከተለያየ ቦታ በሚሊዮን ማለት ይቻላል ከአንድ ከሁለት ከሶስት ሚሊዮን በላይ በሚሆን ህዝብ ተገኝቶ በዓሉን አክብሯል። አክሱም ጽዮን ማርያም ህዳር እንግዲህ በዚህ እንግዲህ እጅግ የሚያሳዝነው ያው ታቁታላችሁ ለሁለት ተከፍለን እያለንም በትግራይ የሚገኙ የቤተክርስቲያኒቷ አባቶች፣ በኢትዮጵያ ደግሞ የሚገኙ የቤተክርስቲያኒቷ ይሄ ዋናው ሲኖዶስ ትክክለኛው ሲኖዶስ ማለት ነው። ብፁዕ ቅዱስ አቡነ ማትያስ የሚመሩት ሲኖዶስ። እነዛ ያሉት ተወግዘዋል። አቶ ነው የሚባሉት ግን ጳጳሳት ነን ብለው ው የራሳቸውን እያካሄዱ ይገኛል። ይህ በጣም ያሳዝናል። እጅግ በጣም የሚያሳዝን ነው። የሃይማኖት አባቶች ሆኖ ለሁለት መከፈል እጅግ አሳዛኝ ነገር ነው። ዓለማውያኑ ሌሎቹ ፖለቲከኞቹ እንኳን ሲታረቁ የሃይማኖት አባቶች ሳይታረቁ አሁን ተወጋግዘው ነው ያሉትና እንደው በዚህም የሚገኙ በዛ ቦታ የተገኙ ብፁዓን ሊቃነ ጳጳሳት ነን የሚሉት በእኛ ቤተክርስቲያን ስርዓት አቶ ተብሎ ነው ይጠሩት እና እንደው ይህ ነገር የሚፈታበት ሰላም የሚመጣበትን እግዚአብሔር ድንግል ማርያም አመቻችታ፣ መቼም የዛሬ አመት ስንደርስ ቅዱስ ፓትሪያርኩም ተገኝቶ ሌሎም ብፁዓን አባቶች ተገኝቶ በጋራ በዓሉ ቢከበር በጣም ደስ ይላል። እዳር ይህንን የሚያክል ታሪክ ኖሮን ታሪክ አልባ እየሆንን ትክክለኛ ቀጥተኛ ሃይማኖት ውስጥ እየኖርን እርስ በርስ ተከፋፍለን አንዱ አንዱን አውግዞ ያለበት ሁኔታ ነው የሚገኘው። ግን በዓሉ ደስ በሚል ሁኔታ ተከብሯል ማለት ነው። እሺ። ከመለያየታችን በፊት እስቲ ዛሬ ህዳር ጽዮን ስለምንድን ነው የሚከበሩት የሚሉትን እንማር። ነገ ህዳር 21 እንኳን አደረሳችሁ። በዚህ በህዳር 21 ቀን ለእኛ የተሰጠን ለእኛ የተገባልን ቃል ኪዳን ምንድን ነው? አደራ፣ ይህንን ቪዲዮ ሁሉም ሰው ደርሰው ትጠቀምበት ዘንድ በደንብ አርጋችሁ ኮፒ ሊንክ እንድታደርጉልኝ ይጠይቃለሁ። ቢሰጥ ቢሰጥ ቢሰጥ የማያልቅበት መድኃኔ ዓለም ኢየሱስ ክርስቶስ ለእናታችን ለእናቱ ለቅድስተ ቅዱሳት ለቅድስት ድንግል ማርያም እንደዚህ ብሎ ቃል ኪዳን ገባላት እናቴ ሆይ፣ ስምሽን የጠራውን በስምሽ ያመነውን በቃል ኪዳንሽ የተማጸነውን ሴትም ይሁን ወንድ ልጁን በስምሽ የሰየመውን በዓልሽን ያከበረውን መታሰቢያሽን ያደረገውን ዝክርሽን የዘከረውን በአንቺ ስም ቤተ ክርስቲያንሽን ያሠራውን እንዲሁም ደግሞ ለቤተ ክርስቲያንሽ አቅሙ የፈቀደውን ማንኛውንም መባዕና ስጦታ የሰጠና ያበረከተውን በአንቺ ስም ለተራበ ያበላውን ለተጠማ ያጠጣውን ለታረዘ ያለበሰውን እንደዚሁም ደግሞ የአዘነና ያተከዘን ሰው በአንቺ ስም ያጽናናውን በዚህች በበዓልሽ መታሰቢያ ቀን በቤተ ክርስቲያንሽ ተሰብስቦና ተገኝቶ በዓልሽን ያከበረውን መታሰቢያሽንና ዝክርሽን ከማድረግም ውጪ በንጽሕና ተጠብቆ ቅዱስ ሥጋውንና ክቡር ደሙን በዚህ በበዓልሽ ቀን የተቀበለውን ሰው እኔ ልጅሽ ወዳጅሽ ቃሌ የማያብል እውነተኛ አምላክ ነኝና፣ ኀጢአቱን በሙሉ አስተሰሪለታለሁ። ሥጋዊ መከራም አያገኘውም፣ የእሳትንም ባሕር ይሻገራል መንግሥተ ሰማያትንም አወርሰዋለሁ ብሎ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም በተለያዩ ጊዜያት ቃል ኪዳን ገብቶላታል። ስለዚህ ሁላችሁም የተወደዳችሁ ሕዝበ ክርስቲያኖች ሆይ እኛስ ምን እንጠብቃለን? በፍጹም ደስታ ደስ ተሰኝተን በዓሏን ለማክበር እንዘጋጅ። አዎ እውነቴን ኮኖ በዓሏ ልናከብር ዝክሯ ልንዘክር መታሰቢያዋን ልናደርግ ለድሆችም ደግሞ ልንራራና ልናዝን ይገባል። በዚህ ታላቅ በዓል እርሷ፣ አዎ እርሷ የሰባቱ ኪዳናት ማህተም ኪዳነ ምሕረትም ጭምር ናትና ወደ ልጇና ወደ ወዳጇ ወደ መድኃን ያለም ወደ ኢየሱስ ክርስቶስ ትማልድልናለችና ነው። እሺ ቪዲዮን ከመጨረሴና ከማጠናቀቄ በፊት ግን ትናንትና በቀጠርኳችሁ መሰረት፣ አዎ ሂዳር ጽዮን ማርያም የሚከበርባቸውን ዋና ዋናዎቹን ምክንያቶች አጠር አድርጌ ያስቀምጥላችኋለሁ። የመጀመሪያው ምክንያት ትናንትና እንደተነጋገር ነው፣ በቅድስት ሳባ በቅድስት ማክዳ ዘመነ መንግሥት በቀዳማዊ ምኒልክ አማካኝነት ህዳር 21 ቀን ታቦተ ጽዮን ወደ ኢትዮጵያ የገባችበት ቀን ነው። ሁለተኛው ምክንያት ደግሞ ለሊቀ ነቢያት ለቅዱስ ሙሴ 40 መዓልትና 40 ሌሊት ጸሎት አድርጎ ታቦተ ሕጓን ታቦተ ጽዮንን የተቀበለበት ቀን ጭምር ነው። ሦስተኛው ምክንያት ደግሞ ኤሊ ሊቀ ካህናት በነበረበት ጊዜ ለመጀመሪያ ጊዜ ታቦተ ጽዮን በአሕዛባውያን ማለትም በኢሎፍላውያን ተማርካ፣ አዎ እነሱም ደግሞ ማርከው ወስደው በጣዖት ቤታ ጣዖታቸው ወስደው ቢያስቀምጧት እነርሱ የሚያመልኩትን ጣዖታቸውን ዳጎንን ገልብጣ ሰባብራ የጣለችበት ቀንም ጭምር ነው። አራተኛው ምክንያት ደግሞ አሕዛባውያን ጣዖታቸውን ዳጎንን ከሰባበረችባቸው በኋላ ፈርተው ለእስራኤላውያን ወስደው ሲያስረክቧት፣ በዘመነ ልበ አምላክ ዳዊት ጊዜ በአሚናዳብ ሰረገላ ላይ ሁና እናታችን ታቦተ ጽዮን እየመጣች እያለ ልብ አምላክ ቅዱስ ዳዊት በደስታ ሁኖ አዎ እጅግ በጣም ይገርማልኩ ምድራዊ ክብሩን እስከሚረሳ ድረስ ነቢዩ ልብ አምላክ ቅዱስ ዳዊት ለታቦተ ጽዮን እየዘለለ ዘመረላት። በዚህም የተነሳ ሚስቱ ሜልኮል ንቀዋለችና ማኅፀኗ ተዘግቶ እስከ ዕለተ ሞቷ ድረስ ልጅ ሳትወልድ ቀርታለች። ስለዚህ በዚህ ቀን በአሚናዳብ ሰረገላ ሁና ወደ አቢዳራ ቤት መግባቷን እናስባለን። አምስተኛው ምክንያት ደግሞ የልበ አምላክ ቅዱስ ዳዊት ልጅ ጠቢቡ ሰለሞን ባሰራላት እጅግ በጣም አስደናቂ በሆነው ቤተ መቅደስ የገባችበት ቀንም ነው። በዚህም ሰዓት ደግሞ ልዑል እግዚአብሔር በደመና ተገልጾ ጠቢቡ ሰለሞንን አናግሮታል። ከዚህ በኋላ ያለው ደግሞ ቅድም እንደነገርኳችሁ እንግዲህ በቀዳማዊ የምኒልክ በእብነ መለክ በእብነ ሐኪም አማካኝነት ወደ ኢትዮጵያ ገብታለች። ስድስተኛው ምክንያትም ደግሞ በዘመነ ባዜን በአራተኛው ክፍለ ዘመን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ መብርሃን ልጇን ወዳጇን ይዛ ለማስወገድ ወደ አክሱም ፅዮን በመጣች ጊዜ ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን ተገልጿል። የመጨረሻው ምክንያት ደግሞ እናታችን ጽዮን ማርያም ታቦተ ሕጓ በተለያየ ጊዜ በዮዲት ጉዲትም በግራኛ አህመድም ጊዜ ስትሰደድ ተመልሳ እየመጣች ቅዳሴ ቤቷ ይከበር የነበረው በሕዳር 21 ቀን ነበር። ታቦተ ጽዮን ወደ ኢትዮጵያ ከገባች በኋላ ከነበረችበት ድንኳን ወጥታ ማንም ሳይሸከማት፣ አዎ ማንም ካህን ሳይሸከማት በተአምራት በመንፈስ ቅዱስ ተመርታ አብርሃ ወአጽብሃ ባአስሩላት ቤተ መቀደስ ውስጥ ገብታ መቀመጧንም እናስባለን። እንግዲህ ወገኖች በዓሉ የሚከበርባቸው ዋናዎቹ አበይት ምክንያቶች እነዚህ ናቸው ማለት ነው። ላላወቁት ማሳወቅ በጎነት ነውና እናንተም ደግሞ የክርስትና ግዴታቸውን ተወጡ እላለሁ። መድኃኔ ዓለም ኢየሱስ ክርስቶስ ከአማናዊት ጽዮን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከበዓሏ ረድኤት፣ በረከት፣ ፍቅር፣ ቃል ኪዳን አይለየን። አሜን። እነዚህን ስምንት ምክንያቶችን ሳታውቁ ሕዳር ጽዮን ማርያምን በጭራሽ ማክበር የለባችሁም። ሰላም ሰላም ውድ ኦርቶዶክሳውያን፣ ቪዲዮ እንደተለመደው ሼር፣ ኮፒ ሊንክና ሪፖስት በማድረግ ለብዙዎች አድርሱ። በኮመንት መስጫ ውስጥም ጽዮን ማርያም ጽዮን ማርያም እያላችሁ ጻፉ። እንኳን ለእናታችን ለቅድስት ድንግል ማርያም ጽዮን ማርያም ዓመታዊ በዓል በሰላም አደረሳችሁ። በቅድስት ቤተ ክርስቲያናችን ሕዳር ጽዮን ማርያም እጅግ ታላቅ በዓል ነው። በዚህ በዓልም በዋናነት እነዚህ ስምንት ነገሮች ይታሰባሉ። አንደኛ፣ ታቦተ ጽዮን ጽላተ ኪዳን ለሙሴ እንደተሰጠች ሙሴ በደብረ ሲና ተራራ 40 ቀን 40 ሌሊት ከጾመ በኋላ የእግዚአብሔርን ሕግ አሰርቶ ትዛዝን ታቦተ ጽዮንን ወይም ደግሞ ጽላትን እንደተቀበለ የምናስብበት በዓል ነው። ይህንንም በኦሪት ዘጸአት ምዕራፍ 31 ላይ የምናገኘው ታሪክ ነው። ሁለተኛው ምክንያት ደግሞ ኤሊ ሊቀካህን በነበረበት ዘመን እስራኤላውያን ኃጢአትን ባደረጉበት ጊዜ እንዲሁም ደግሞ ኤሊና የኤሊ ልጆች አፍኒና ፊንሐስ ሳይቀሩ ኃጢአትን በማድረጋቸው ምክንያት በታሪኳ ለመጀመሪያ ጊዜ በኢሎፍላውያን በአሕዛቦች እጅ ታቦተ ጽዮን የወደቀችበት፣ ነገር ግን በተማረከችበትን ቦታ ደግሞ ታላላቅ ተአምራትን መቅሰፍቶችን እያደረገች ዳጎን የተባለ ጣዖትን ሳይቀር የቀጠቀጠችበትና ያሸነፈችበት በዓል ነው። ይህንንም በአንደኛ ሳሙኤል ምዕራፍ አምስት ከቁጥር አንድ ጀምሮ ስናነበው እናገኘዋለን። ሦስተኛው ምክንያት ደግሞ ዳዊት በነገሰበት ዘመን በአሚናዳብ ሰረገላ ተጭና አስቀድማ የአቢዳራን ቤት ባርካ ከአቢዳራ ቤት ደግሞ ስትመጣ ይህንን የተመለከተው ንጉሥ ዳዊትም ታቦተ ጽዮን ወደርሱ ወደ እርሱ ከተማ በመምጣቷ ታላቅ ደስታን ያደረገበት ልብሱ ከላዩ ላይ እስኪወልቅ ድረስ ምድራዊ ክብሩን ሁሉ እስኪረሳ ድረስ በታላቅ ደስታ ደስ የተሰኘበት ሚስቱ ሜልኮን ደግሞ ይህንን ነገር ተመልክታ ለታቦተ ጽዮን የሰጠውን ክብርና ደስታ ዝላዩን ተመልክታ የሳቀችበትና የናቀችበት እንዲሁም ደግሞ በዚህ ምክንያትም እስከ መጨረሻው እድሜ ዘመኗ ሁሉ መሃን ሆና እንደኖረች መጽሐፍ ቅዱስ ይነግረናል። ይህንንም ታሪክ በአንደኛ ዜና መዋዕል ምዕራፍ 15 ከቁጥር 25 ጀምሮ ስናነበው የምናገኘው ታሪክ ነው። አራተኛው ምክንያት ደግሞ ታቦተ ጽዮን በንጉስ ሰለሞን ዘመን ታላቅ ቤተ መቅደስ ተሰርቶላት በታላቅ ደስታና በሐሴት ወደ ቤተ መቅደስ የገባችበት በዓል በዚህ ወቅት ይታሰባል። እግዚአብሔርም በደመና ሆኖ ንጉስ ሰለሞንን በዚህ ወቅት እንዳነጋገረው ጭምር መጽሐፍ ቅዱስ ይነግረናል። በዚህ በሁለተኛ ዜና መዋዕል ምዕራፍ 5 ከቁጥር 1 ጀምሮ ስናነበው ይህንን ታሪክ እናገኛለን። ከአምስተኛው ምክንያታችን በእግዚአብሔር ፈቃድ ንጉስ ምኒልክ ወይም ደግሞ እብነ ሐኪም ቀዳማዊ ምኒልክ እግዚአብሔር ለሙሴ የሰጠውን ታቦተ ጽዮንን ይዞ ወደ ኢትዮጵያ የመጣበት ታላቅ በዓል ተደርጎ በዚህ ቀን ይታሰባል። ስድስተኛው ደግሞ በአጼ ባዜን ዘመነ መንግስት ማለትም በአራት ዓመተ ምህረት አካባቢ አማናዊቷ ጽዮን የተባለች እመቤታችን ቅድስት ድንግል ማርያም ከግብጽ ስደት በኋላ ወደ ኢትዮጵያ በመምጣቷ በዚህ ጊዜ አማናዊቷ ታቦተ ጽዮን እመቤታችን ቅድስት ድንግል ማርያምና ለሙሴ የተሰጠችው ታቦተ ጽዮን በሚገናኙበት ጊዜ በአክሱም ታላቅ ብርሃን ወርዷልና ይህንን የምናስብበት በዓል ነው። ሰባተኛው ምክንያት በአራተኛው መቶ ክፍለ ዘመን በአብርሃና በአጽብሃ አስራ ሁለት ቤተ መቅደሶች ያሏት ታላቅ ቤተ ክርስቲያን ተሰርታ በእመቤታችን በቅድስ ድንግል ማርያም ስም ተሰይማ አገልግሎት መስጠት የጀመረችበት፣ እግዚአብሔር አምላክም ደግሞ የቀደሳት ታላቅ ቤተ ክርስቲያን የተመሰረተችበት ነው። ስምንተኛውና የመጨረሻው ምክንያት በተለያዩ ዘመናት ማለትም በዮዲት ጉዲት፣ በግራኛ አህመድ ጊዜ መከራ ሲደርስባት ስትፈርስ የነበረችው ቤተ መቅደስ ወደ ዝዋይ ስትሰደር ነበር። ድጋሜ ተመልሳ ወደ ቤቷ በምትገባም ጊዜ ደግሞ ቅዳሴ ቤቷ የተደረገው በኅዳር 21 ቀን ነውና እነዚህን ሁሉ በማሰብ ኅዳር 21ን ታቦተ ጽዮንና አማናዊቷ እውነተኛዋ ጽዮን ተብላ የምትጠራው የመቤታችን የቅድስት ድንግል ማርያምን በዓል በመላው ኢትዮጵያ በታላቅ ድምቀት እናከብራለን። ለመጀመሪያ ጊዜ ንጉሥ እየዘለለ ያመሰገናት ታቦተ ጽዮን ናት። ለመጀመሪያ ጊዜ ጽንስ እየዘለለ ያመሰገናት ድንግል ማርያም ናት፣ ጽዮን ናት። ያቺ ጽዮን መንገድ ትመራ ነበረ። ድንግል ማርያምም መርህ ለመንግሥተ ሰማያት ናት። መንግሥተ ሰማያት መርታ ታገባለች። ክርስቶስም ለዚህ ነው በለታ አርብ ተሰቅሎ ወደ አባቱ ሊያርግ ሲል እናት እሷውላችሁ ዮሐንስ 19 ቁጥር 26 ላይ እነሆ እናታችሁ ያለ እናቴ ትምራችሁና ወደኔ ኑ ማለቱ ነው። ታቦተ ጽዮን እየመራቻቸው ከናን እንደገቡ ድንግል ማርያም እየመራችን መንግስተ ሰማያት እንገባለን። እና አባቶቻችን ድንግል ማርያም መርታ መንግስት ለዚህ ነው ማርያም ታይካ በምድር ወታይካ በሰማይ፣ ድንግል ማርያም በምድርም በሰማይም መጠጊያ ናት። ስለሆነችም ተከተሏት ብትከተሏት እግዚአብሔር ታደርሳቸዋለች ማርያምን የተከተለ ከኢየሱስ ይደርሳል ሔዋንን የተከተለም እንዲያ ነው ስለዚህ እሷም ድናለች ፀድቃለች ሔዋንን መውቀስ አይገባም ፀድቃለች ዛሬ የሰባኪ ጅል ሔዋን ፀድቃ መንግስተ ሰማያቷን ተቀምጧ ገነት ተቀምጣ እኛ እሷን ስንወቅ ስንውላለን መፈረጃችን ማለት ነው ስለዚህ ሰባት ደመና ነበረ ሰባቱ ደመና በቀኝ በግራ በፊት በኋላ በላይ በታች ሆኖ እንደሚመራ፣ እመቤታችን በምድርም በሰማይም ባለ ረዴት በጸሎት ጠብቃ ከልጇ ታደርሳለች። ታቦተ ጽዮን በድንኳን ውስጥ ስትቀመጥ የእግዚአብሔር ብርሃን መጥቶ በደብተራ ኦሪት ላይ ያርፍ ነበረ። እስራኤልም እግዚአብሔር ከነሱ ጋር እንደሆነ የሚያረጋግጡት ታቦተ ጽዮን አብራቸው ሳለች ብርሃኑ ሲያድር ነው ማለት። ድንግል ማርያም ደብተራ ብርሃን፣ መንጦላይተ ብርሃን፣ ደመና ብርሃን፣ ታቦተ ብርሃን ስለሆነች በእሷ ላይ አማኑኤል ተወለደ። እግዚአብሔር ምስል የነ አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። እስራኤል እግዚአብሔር አብሯቸው እንዳለ የሚያውቁት ታቦተ ጽዮንን ይዘው እንደሆነ ሁሉ እኛም እግዚአብሔር ከእኛ ጋር የሆነው አምስት ሺ አምስት መቶ ዘመን በረዴት ተለይቶን የነበረ እግዚአብሔር በልጅነት ከእኛ ጋር ተወልዶ የተመላለሰው በድንግል ማርያም ምክንያት ነው። ስለዚህ ድንግል ማርያምን መያዝ ልጇን መያዝ ነው። ማርያምን ማሰብ ልጇን ያሳስባል፣ ይላል አባጆሪ ዝጋ ስጫ ማርያምን ማሰብ ከእሷ የተወለደውን ማሰብ ነው። ከእሷ የተወለደው ማሰብ የላከው አባቱን ማሰብ ነው። አባቱን ማሰብ ሕይወቱ መንፈስ ቅዱስን ማሰብ ነው ይልና፣ እንግዲያውማ ማርያምን ማሰብ ሥላሴን ማሰብ ነው ይለ። ማርያምን ማሰብ ሥላሴን ማሰብ ነው። ማርያምን መርሳት ሥላሴን መርሳት ነው። ያከብራትን ማለት ነው። ሁላችንንም መርታ መንግሥት ሰማያት እንድታገባን የእናታችን የድንግል ማርያም ረድቷ ይደርብ። ጽዮንን ምን በሏት በሉ እንጂ አቤት ከበዋት መቤታችንን ከባጩ ጸሊ ውደዷት፣ ወተናገሩ በውስተ ማይፈዲያ በህንፃዋ ማለት በሷስም በተሰራው ቤተ ክርስቲያን ተሰብስባችሁ እልል በሉ፣ ባሏን አክብሩ። በውስተ ማይፈዲያ በህንፃዋ ማለት ለስር ተርስቂ ለርስቂ፣ ለገጽቂ፣ ለቀራርብቲኪ እያላችሁ ህንፃዋን አመስግኑት። ህዋሳቷን እኮ ነው፣ ህዋሳቷን አመስግኑት። ይሄው ኩለ በቆመ በዚ በህንፃው የጽዮን እኮ ምሰሶው ጥሩ ነው ግርግዳውም ጥሩ ነው እያላችሁ የጽዮንን መቅደስ አመስግኑት አለና ቅዱስ ዳዊት አባቶቻችን ደሞ مناል የድንግል ማርያምን ህዋሳቷን አመስግኑን አመስግኑት ለምን ያበድሮን እግዚአብሔር ላናቀጸ ጽዮንን ኩሉ ታይን ይሁለ አይቆ እግዚአብሔር የጽዮንን ድንኳኖች የጽዮንን በሮች ምሰሷን ከሌላው ቤቶች ሁሉ ይወዳቸዋል ማለት እግዚአብሔር ከፍጥረት ህዋስ ሁሉ ከሴቶች አካል ሁሉ ከሰው ልጆች አካል ሁሉ የድንግል ማርያምን አካል ይወደዋል። የድንግል ማርያምን አይኗን፣ እጆቿን ይወደዋል። ስለሚወደው በይንተ አይንቲያ ተመልከቱ። ስለአንተ ስላለቀሱ አይኖቿ፣ አንተን ስላዘለ ጀርባዋ፣ ስለታቀፉ ክንዶቿ፣ እሾ ስለተወጉ እግሮቿ፣ ስለሳሙ ከንፈሮቿ እያላችሁ ህዋሳቶቿን እያነሳሳችሁ እኔን አመስግኑኝ ብታመሰግኑኝ ትጠቀማላችሁ መንግሥተ ሰማያት ትገባላችሁ። ለመምሮቻችን እግዚአብሔር አምላክ ቃል ህይወትን ያሰማልን እኛም በሰማነው ፍሬ የምናፈራበት ያድርግን። እግዚአብሔር አምላክ ሀገራችንን ሰላም ያደርግ። ድንግል ማርያም ለአመቱ በሰላም ቅፍ ድግፍ አድርጋ ሁላችንም ይሄንን ያለንበትን መከራ ሁሉ አስወግዳ ታድርሰን። እንግዲህ ዛሬ ኦርቶዶክሳውያን ግፍ መከራ እየደረሰባቸው ነው። ያርስ ያሉትን አንረሳቸውም፣ አንዘነጋቸውም በማይተባቸው ምክንያት እየተገደሉ ስለሆነ ማለት ነው ኢትዮጵያ ያለችበትን አስቡት። በሃይማኖት እንደዚህ ጅንካ ያለውን በሽታ አስቡት። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የድንግል ማርያም ምልጃ ያስፈልገናል። እግዚአብሔር ካልማረን፣ እግዚአብሔር ይቅር ካላለን፣ ከዚህ እርኩስ መንፈስ፣ ከዚህ ከመጣብን መጥፎ አጋንንት ልንወጣ አንችልም። ለምን ሰው ወንድም በወንድም እርስ በርስ እንደው በጤነኝነት ይገዳደላል ብላችሁ ታስባላችሁ? የሆነ እርኩስ መንፈስ አጋንንት ላይ አችን ላይ መጥቷል። ሰው እርስ በርሱ ጠላት አልመጣ ባዕዳ አልመጣብን ስበርስ እየተገዳደልን እንገኛለን። እግዚአብሔር ከዚህ ያርቀን፣ ለአመቱ በሰላም በፍቅር ያደርሰን፣ ሁላችንም የልቦናችንን መሻት ፈጽሙ፣ ሀገራችንን ሰላም አድርጎ ያደርሰን። ድንግል ማርያም በምልጇ በእናትነቷ አትለየን፣ በረከቷ ለሁላችንም ይድረሰን። ላለሁ ቤቱን ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።